እኔ ስጥልን እንደምናላችሁ፣ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም እውቅናው ለሀገር የሚጠቅም ስራ ለመስራት አደራ የተቀበልንበት ነው ሲሉ በክልላዊና ሀገር አቀፍ ፈተና ከፍተኛ ውጤት ያስመዘገቡ ተሸላሚ ተማሪዎች ተናገሩ። የደሴ ከተማ አስተዳደር ትምህርት መምሪያ ከፍተኛ ውጤት ላስመዘገቡ ተማሪዎችና መምህራን የእውቅናና የማበረታቻ ሽልማት አበርክቷል። አንተ ነጻጋይ ተጨማሪ አለው። መምሪያው ስድስተኛ ስምንተኛና አስራ ሁለተኛ ክፍል ፈተናን ተፈትነው ከፍተኛ ውጤት ላስመዘገቡ ተማሪዎች እንዲሁም ለውጤቱ መገኘት አስተዋጽኦ ላበረከቱ መምህራንና የትምህርት አመራሮች ነው የማበረታቻ ሽልማትና እውቅና የሰጠው። ሽልማት ከተሰጣቸው ተማሪዎች መካከል ተማሪ አናብሩክና ተማሪ ሙሉቀን አለባቸው ላስመዘገቡት ከፍተኛ ውጤት ከግል ጥረት በተጨማሪ የወላጆቻቸውና የመምህራን ድጋፍ የጎላ እንደነበር ተናግረዋል። እውቅናው አደራም በመሆኑ ለሀገር የሚጠቅም ስራ ለመስራት መነሳ ሳት እንደፈጠረባቸውም ገልጸዋል። እኛ ጋር ያላቸው መተማመን ትልቅ ውጤት እንዳመጣ ርስቶኛል ብዬ አስባለሁ። ያው መምህሮቻችንም ትምህርት ቤቱም ደግሞ ለዚህ በጣም ስለሚጠብቁ በጣም ትልቅ እገዛ አድርገውልን ነበር። እያንዳንዱ አስተማሪ አስተዳደሩ ራሱ የመምህር ካለ ወደ አስተዳደሮቹ። ከዚህ በኋላም ደግሞ ዩኒቨርሲቲ ገብተን ስራ ይዘን በቃ እዛም ቅድም እያሉት ነበር። ዲግሪውም ብቻ ማምጣት አይደለም የሚፈልጉት የሆነ ሀገራችንን የሆነ አሻራ ማሳረፍ አለብን ብለዋል። እኔም እሱን ለማድረግ ነው የምጥረው። ቤተሰቦቻችን ለእኛ ውጤት መሳካት እኛ ጥሩ ውጤት እንድናመጣ ብዙ ለፍተዋል፣ ደክመዋል እና እናመሰግናለን። ሌላም ደግሞ ትምህርት ቤታችን የተለያዩ ድጋፎችን በማድረግ የመለማመጃ ፈተናዎችን በመስጠት አግዘውናል። የሰጡንን አደራ ተቀብለናል። ወደፊት ደግሞ በዚሁ በጀመርነው ጠንክረን በመማር የተማርነውንም ደግሞ በተግባር ላይ በመዋል ሀገራችንን ቤተሰቦቻችንን እኛንም ሊጠቅም በሚችል መልኩ ተግባራዊ ለማድረግ እንሞክራለን። እንደ እግዚአብሔር ፍቃድ የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ ከተማ አስተዳደሩ የትምህርት ጥራትን ለማረጋገጥ በትኩረት በመስራቱ የተማሪዎች ውጤት ከጊዜ ወደ ጊዜ መሻሻሉን ተናግረዋል። ተስፋ ሰጪ የሆኑ ነገሮች ዓመት ከዓመት እያደገ የመጣ የተማሪ ውጤት እያየን ያለንበት ስለሆነ ይህንን ደግሞ የበለጠ አበረታተን አነቃቅተን ከዚህ የበለጠ ውጤት እንዲመዘገብ ለማድረግ የተሰራ ስራ ነው። እርስ በርስ ትምህርት ቤት ከትምህርት ቤት፣ ተቋም ተቋም፣ ተማሪ ከተማሪ ያለው ፉክክር እየጨመረ የመጣበት ከፍተኛ ውጤት የማስመዝገብ ፍላጎቱ በጣም እያደገ የመጣበት ሁኔታ ነው ያለው የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ። ተማሪዎች ውጤታቸውን አጠናክረው እንዲያስቀጥሉ ከተማ አስተዳደሩ ቀጣይነት ያለው ድጋፍና ክትትል ያደርጋል ነው ያሉት። እነሱ ሲሸለሙ እነሱን ያስተማሩ መምህራን እነሱን የደገፉ ወላጆች እና እንደ ነሱ ጎበዝ የሆኑ ተማሪዎች የበለጠ ሞራላቸው ይነሳል ማለት ነው። ቀለሜነት ብቻ ሳይሆን ኢትዮጵያዊነት መንፈስ የሀገራዊ የባለቤትነት መንፈስ ልክ ለኢትዮጵያ ለእናት ለአባታቸው እንደሚሰጡት ፍቅር ለኢትዮጵያ በዛ ልክ የተቀረጸ ጭንቅላት እንዲኖራቸው የራሱ አስተዋጽኦ አለ። ይሄ እውቅና ፕሮግራም የአማራ ክልል ትምህርት ቢሮ ምክትል ኃላፊ መኳንን ታደመ የትምህርት ስራ ውጤታማ እንዲሆን የመሪዎች ሚና ከፍተኛ በመሆኑ የመምህራንንና የትምህርት አመራሮችን አቅም ለማሳደግ ተከታታይ ስልጠናዎች እየተሰጡ መሆናቸውን ገልጸዋል። የሁለተኛ ደረጃ መምህራንን፣ የአንደኛ ደረጃ መምህራንን በተመሳሳይ ደግሞ የትምህርት ቤት አመራሮችን ብቃት ለማሻሻል ስልጠናዎች እየተዘጋጁ ነው በዚህ ዓመትም ክረምት ውስጥ ዘንብ እና የአንደኛ ደረጃ ርዕሰ መምህራንና ሱፐርቫይዘሮችን የተወሰኑትን በክልል ደረጃ የሁለተኛ ደረጃ ርዕሰ መምህራንና ሱፐርቫይዘሮችን ደግሞ በፌዴራል ደረጃ በተዘጋጁ የስልጠና ማንዋሎች የትምህርትቤት አመራሮች ብቃት እንዲሻሻል፣ የትምህርትቤት የመምራት ችሎታቸው እንዲያድግ እና እውቀታቸው በዛ ከፍ እንዴል ባደገ ሌቭል ተማሪዎችን ውጤት ለማሻል የመምህራን ክትትልና ድጋፍ ለማጠናከር ስራዎችን እየሰራን ነው። ዓለም አቀፍ የፈገግታ ቀንን ምክንያት በማድረግ በተፈጥሮ የላንቃና ከንፈር ክፍተት ላለባቸው ህጻናት ነጻ የህክምና አገልግሎት እየሰጠ መሆኑን የአማራ ክልል ጤና ቢሮው ገለጸ። የላንቃና ከንፈር ክፍተት በህክምና የሚድን ህመም በመሆኑ ወላጆች የችግሩ ተጠቂ ህጻናትን ማሳከም እንዳለባቸውም ተገልጿል። ከድር አሊ የአማራ ክልል ጤና ቢሮ እስማይል ትሬን ና ፕሮጀክት ሀረር ከተባሉ ግብረ ሰናይ ድርጅቶች ጋር በመተባበር አለም አቀፍ የፈገግታ ቀንን አስመልክቶ በተፈጥሮ የላንቃና ከንፈር ክፍተት ላለባቸው ህጻናት በደሴ ከተማ ሰላም ጠቅላላ ሆስፒታል በነፃ የቀዶ ህክምና አገልግሎት እንዲሰጥ አድርጓል። ከወግዴ ወረዳ ልጁን ለማሳከም የመጣው ወላጅ አስቻለው ሙሄና፣ ከደሴ ዙሪያ ወረዳ ጭረች አካባቢ የመጣችው ወይዘሮ ሀሊመት ይመር ህክምናው ከፍተኛ ወጪ የሚጠይቅ በመሆኑ በነፃ ባገኙት አገልግሎት በእጅጉ መደሰታቸውን ገልጸዋል። ለተባበሯቸውም ሁሉ ምስጋና አቅርበዋል። በተፈጥሮ ሲወለድ ነው እንደዚህ የሆነው። እጄ ላይ ምንም ነገር ስለሌለ ምን አድርጌ አሳክማለሁ የሚለው በጣም አስብ ነበረ። ይሄ በነፃ እድል በማገኘት በእውነት በጣም ነው የተደሰትኩ። ልጅ እንደዚህ ሆኖ በማየቴ

በደሴ ሰላም ጠቅላላ ሆስፒታል የፕሮግራሙ አስተባባሪ ዶክተር መሐመድ አብደላ በሆስፒታሉ በየሶስት ወሩ ሕክምና በነጻ እንደሚሰጥ ገልጸዋል። ይህን ሕክምና ለማግኘት ወላጆች እስከ ሀምሳ ሺህ ብር ሊያወጡ እንደሚችሉ ነበር ያስረዱት። ይሄ ሕክምና ቢያንስ አንድ ሰርጀሪ ሊሰራበት የሚችለው በኦፕሬሽን ደረጃ እስከ ሀምሳ ሺህ ብር አካባቢ ይደርሳል። እንደገና እዚህ ቢያንስ ማክሲመም ስልሳ ሰው እንሰራለን ሚኒመም አርባ እስከዛ ድረስ ሊሰራ ይችላል። ህጻናቶች ተሰርተው ስናይ በጣም ደስተኛ ነን፣ እና አሁንም የተሻለ ሰርቪስ ሰጥተን የተሻለ ውጤታማ እንድንሆን እንፈልጋለን። በአማራ ክልል ጤና ቢሮ የፕሮጀክት ሀረር አስተባባሪ አቶ ንጋቱ የሻምበል ህክምናው በአማራ ክልል በሁለት ቦታዎች ላይ በቋሚነት እንደሚሰጥ ገልጸዋል። አንደኛው ደሴ የሚገኘው እዚህ ሰላም ጠቅላላ ሆስፒታል ነው። ይሄ በከፍተኛ ሐኪሞች የሐኪሞች ቡድን ተረጋግጦ ህክምናውን የሚያስኬድ ህክምናውን ሊያደርግ ለማድረግ የሚያስችል ሁኔታ መኖሩ ተረጋግጦ የተፈቀደ እና የተመዘገበ ሆስፒታል ነው። ስለዚህ የምናደርገው ሁልጊዜም በየሩ አመቱ አንዱ ደሴ በሚገኘው ሰላም ሆስፒታል ነው። ሁለተኛው እንደ ክልል በጣም የምንሰራበት በአማራ ክልል በባህር ዳር ከተማ ሆኖ የጋምቢ ቲችንግ ሆስፒታል ነው። ስለዚህ በዚህ ዘመቻ ተደራሽ እናረጋለን ብለን አቅደነው የነበሩ ቢያንስ ሰላሳ አምስት የሚሆኑ ያ የነፃ አገልግሎት የነፃ ህክምና አገልግሎት ስለሆነ የነፃ ህክምና አገልግሎት ያገኛሉ ብለን ነበር ያሰብነው። ነገር ግን በሚገርም ሁኔታ እስካሁን ድረስ ባለን መረጃ መሰረት አምሳ ሰዎች ተመዝግበዋል። የከንፈርና ላንቃ ክፍተት መነሻው ምክንያቱ በውል አይታወቅም። ህመሙ የሚታየው ህጻናት ሲወለዱ ነው። ነገር ግን ለህመሙ አጋላጭ ምክንያቶች እንዳሉ ነው አቶ ንጋቱ የገለጹት። በጄኔቲክ ወይም ደግሞ በተፈጥሮ አብሮ በውርስ የሚመጣ። ሁለተኛው አጋላጭ ምክንያት ወንድ መሆን በራሱ ወንድ መሆን በራሱ አንድ አጋላጭ ምክንያት ነው። ሌላው ደግሞ ከአልኮል በተለይ ደግሞ እንዲህ ዓይነት ችግሮች አፈጣጠር ችግሮች ይፈጠራሉ ተብሎ የሚታሰበው በሶስት ወራት የእርግዝና ጊዜ ነው፣ ሁሉ አካላችን ይፈጠራል ተብሎ የሚታሰበው ስለዚህ በዚች ሶስት ወር ውስጥ በእርግዝና ሶስት ወር ውስጥ ሁሉ አካላችን መፈጠር ሲገባው የሚፈጠረው ላይ ክፍተት ከተፈጠረ ክፍተት ሆኖ ይቀራል እንደማለት ነው። ስለዚህ ከዚህ ጋር ተያይዞ በዚች ሶስት ወር ውስጥ የአልኮል የሲጋራ፣ የጫት እንዲሁም ደግሞ በሐኪም ያልታዘዙ መድኃኒቶችን መውሰድ ለእነዚህ ነገሮች ያጋለጣል ተብሎ ይታሰባል። የህመሙን ተጋላጭነት በተመለከተ በክልሉ የተሰራ ጥናት ባይኖርም በሀገር አቀፍ ደረጃ ግን ከ672 ህጻናት አንዱ የዚህ ህመም ተጠቂ መሆኑ በጥናት መለየቱን አቶ ንጋቱ ገልጿል። በተፈጥሮ የላንቃና ከንፈር ክፍተት የሚድን ህመም በመሆኑ ግንዛቤ መፍጠር እንደሚያስፈልግ ገልጸው ህክምናው በመጪው ጥቅምት ወር በባህር ዳር ጋምቢ ሆስፒታል እንደሚሰጥ ጠቁመዋል። ብቁና ተወዳዳሪ ዜጎችን ለማፍራት እየሰራ መሆኑን ሉሲ ሜዲካል ቢዝነስና ቴክኖሎጂ ኮሌጅ አስታወቀ። ኮሌጁ በተለያዩ ዘርፎች በዲፕሎማ መርሃ ግብር ያሰለጠናቸውን ከ360 በላይ ተማሪዎች ለመጀመሪያ ጊዜ አስመርቋል። አሊመር ዝርዝር ዘገባ አለው። በ2015 ዓ.ም የመማር ማስተማር ስራውን የጀመረው ሉሲ ሜዲካል ቢዝነስና ቴክኖሎጂ ኮሌጅ 572 ተማሪዎችን ተቀብሎ በዲፕሎማ መርሃ ግብር በአራት የትምህርት ክፍሎች ሲያስተምር ቆይተዋል። የሀገራችንን የወደፊት እጣ ፈንታ የሚወስኑ ብቁና ተወዳዳሪ ዜጎችን ለማፍራት የሚሰራው ኮሌጁ በተለያዩ ዘርፎች በዲፕሎማ ያሰለጠናቸውን ከ360 በላይ ተማሪዎችን በታሪኩ ለመጀመሪያ ጊዜ ማስመረቅ መቻሉን የኮሌጁ ፕሬዚደንት አቶ ተመስገን ታመነ ተናግረዋል። ኮሌጃችን የአንድ ሀገር ሁለንተናዊ ዕድገት ቀጣይነት ያለው ብልጽግና ለማምጣት እንደ ህዝብ ለመኖርም ትምህርት ላይ መስራት ብቸኛው መውጫ መንገድ ነው ብሎ በማመን በትኩረት እየሰራ ይገኛል። ኮሌጃችን በዛሬው ዕለት በዲፕሎማ አበራ ግብር በአራት የትምህርት ክፍሎች ማለትም በነርሲንግ ትምህርት ክፍል፣ በፋርማሲ ትምህርት ክፍል፣ በሜዲካል ላብራቶሪ ትምህርት ክፍል በአካውንቲንግ ኤንድ ፋይናንስ ትምህርት ክፍል በአጠቃላይ 366 እጩ ተመራቂዎችን የሚያስመርቅ ይሆናል። ሉሲ ሜዲካል ቢዝነስና ቴክኖሎጂ ኮሌጅ አሁን ላይ ከ800 በላይ ሰልጣኞችን በማሰልጠን ላይ መሆኑን የኮሌጁ ፕሬዚደንት አቶ ተመስገን ገልጸዋል። ኮሌጁ ማህበራዊ ኃላፊነቱን እየተወጣ መሆኑንም አንስተዋል። ኮሌጃችን የዛሬዎቹን እጩ ተመራቂዎች ሳይጨምር በዲግሪ እና በዲፕሎማ መርሃ ግብር በስድስት የትምህርት ክፍሎች ማለትም በነርሲንግ፣ በፋርማሲ፣ በሜዲካል ላቦራቶሪ፣ በአካውንቲንግ ፋይናንስ፣ በማኔጅመንትና በዌብ ዴቨሎፕመንት እና ዳታ ቤዝ አድሚኒስትሬሽን የትምህርት ክፍሎች ከስምንት መቶ የሚልቁ ተማሪዎቹን እያሰለጠነ ይገኛል። ኮሌጃችን የተሰጠውን የትምህርትና ስልጠና በከፍተኛ ጥራትና በተሻለ ውጤት መፈጸሙ ብቻ ሳይሆን በላይ በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የኮሌጁ ቦርድ ሰብሳቢ ዶክተር ይመራ ያሌው ተመራቂዎች ሀገራችሁንና ህዝባችሁን በእውነተኛ የሀገር ፍቅር ስሜት ማገልገል አለባችሁ ብለዋል። ዛሬም የምትመረቁት ኃላፊነት ድርብ ድርብ መሆኑ ተገንዘባችሁ በምትመረቁበት የሙያ ዘርፍ መሪ ተመራማሪና ችግርታችሁ በመሆን ለሀገራችሁ የበኩላችሁን አስተዋጽኦ ብታደርጉ ለዚህም ምስ ኮሌጅ በእናንተ ምሩቃአተማርቱ ሁለት ናው ስኬት የበለጠ ይታወቅና እየመገዘን በዓላማት ይሰጣችሁና በሙያችሁ ስነ ምግባት ተላብሳችሁ ራሳችሁን ልትቻችሁንና ሀገራችሁን በቁርጠኝነት እንድታገለግሉ መልክቴን አስተላልፋለሁ። የደሴ ከተማ ሥራና ስልጠና መምሪያ ኃላፊ አቶ አብዱል ሐሚድ መር ትምህርት የችግሮቻችሁ ሁሉ መፍቻ ቁልፍ መሆኑን አንስተው ተመራቂዎች በሰለጠኑበት ዘርፍ ስራ ፈጣሪ እንዲሆኑ አሳስበዋል። የዚህ ትውልድ አባላት መማር ብቻውን ለህይወት ጉዟቸው በቂ አይደለም። መማር ከክህሎት ጋር ትስስር ሊኖረው ግድ ነው። መማር ከክህሎት ጋር የሚገናኝ በመክሊት ላይ የተመሰረተ ስራ ፈጣሪነትንም ጭምር ከመንግስት ብቻ ሳይሆን ከተማሪዎችም ከተመራማሪዎችም ከግልም ከመንግስትም ያሉ አካላት ርብርብ የሚያደርጉበት የዚህ ዘመን ቁልፍና ዋነኛ ጉዳይ ነው። የእለቱ ተመራቂዎችም በሚሰማሩበት የስራ ዘርፍ ህብረተሰቡን በቅንነትና በታማኝነት በማገልገል ሙያዊ ኃላፊነታቸውን ለመወጣት ዝግጁ መሆናቸውን የተናገሩት፣ ሶስት አመት ሙሉ በተማርነው ትምህርት የበቂ የሆነ እውቀት አግኝተናል ብለን እናምናለን። ዘር ቋንቋ፣ ጎሳ፣ ሃይማኖት ሳይለየን ትንሽ ትልቅ ሳይል ህብረተሰቡን ለማገልገል በእንግዲህ ባለን ተነሳሽነት በሙሉ ልቦና ተነስተናል። በሁሉም ነገር ላይ ስንሄድ ቻሌንጅ አለ። ስራው ላይም ስንመጣ፣ ትምህርቱ ላይም ስንመጣ ቻሌንጆች አሉ። ግን ደግሞ ትምህርቱን ቻሌንጆችን አልፈን ትምህርቱን እንደጨረሰን ስራው ላይም ቻሌንጅ የለም ማለት አይደለም፤ ቻሌንጆች አሉ። ግን እነዛን ቻሌንጆች ተቋቁሜ ለመስራት ዝግጁ ነኝ ማለት ነው። ትምህርቱን ተምሬያለሁኝ። ያ ትምህርት የሰጠኝ ክህሎት አለ። ያን ነገር ተጠቅሜ ህብረተሰቡን አገለግላለሁ የሚል ተስፋ አለኝ። እንሻ ማህበረሰቡን በንቃትና በትጋት እና በንቁ ህሌና ለማገልገል ውሳኔ ይዘን በደስተኛነት ለመመረቅ በቅተናል ማለት ነው። ሉሲ ሜዲካል ቢዝነስና ቴክኖሎጂ ኮሌጅ የመጀመሪያ ዙር ተመራቂዎቹን ባስመረቅበት ወቅት ከፍተኛ ውጤት ላስመዘገቡ አራት ተማሪዎች ድግሪያቸውን በነፃ የሚማሩበትን እድልም አመቻችቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደረጀ ናባቸው ነበርኩ።